እግዚአብሔር ፀሓት ነስ ከዛቲ ሰዓት ክቡር ሊቀ ብርሃናት ዶክተር አባ ጴጥሮስ የዚህ ጥንታዊ ገዳም የስብከት ወንጌል ክፍል ኃላፊና የቦርዱ ዋና ጸሐፊ ክቡራን አበው መነኮሳት በሀይበረ ምዕመናን ወምዕመናት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? ቅዱሱን ስሙን ጠርተን እንድናመሰግነው እንድናመልከ ኃጢአትና በደላችንን መተላለፋችንን ያላሰበ ይቺን ዕለት የንትሐ ባርኮ ቅዱሶ በዚህ የተቀደሰ ቦታ የሰበሰበን የአባቶቻችን አምላክ የእኛ ላት ልዑ ለባህሪ ቅዱስ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ንጽሪተ ንጹሃን ቅዱስተ ቅዱሳን ወላዲተ አምላክ ቅዱስተ ጽንግል ማርያም ጌታን በድንጋሌ ጸንሳ በድንጋሌ ወለደች። ለመዳናችን ምክንያት ሁና የተገኘች የሁላችንም እናት እሷ መጽናኛችን፣ እናትና ክብር ምስጋና ለናቱ ለእናታችን ለቅድስት ድንግል ማርያም ይሁን። ኀቤከ ጸርሁ ወድህኑ ኪያከ ተወከሉ ወኢተኃፍሩ። ለዝሙረ ዳዊት መዝሙር ሃያ ሁለት በቅንፍ ሃያ ሦስት ከቁጥር አምስት ላይ ተጽፎ የምናገኘው ኃይለ ቃል ነው። ነቢይ እግዚአብሔር ንጉሠ እስራኤል ቅዱስ ዳዊት የጸለየው ጸሎት እግዚአብሔርን ያመሰገነበት የምስጋና ክፍል ነው። ግዕዙን ወደ አማርኛ ስንመልሰው ወይም ሲተረጎም ወደ አንተን ጮሁ፣ ዳሉ፣ አንተን አመኑ አላፈሩም ይላል። የቃል ባለቤት አምላካችን ክብር ምስጋና ይግባል። ወደ አንተ ጮሁ በሩስቲ ከፍ ባለ ድምፅ ዳኑም አንተን አመኑ አላፈሩም። በጣም ደስ የሚል ዛሬ ላለን ክርስቲያኖች ነገም ለሚተኩ የእግዚአብሔር ልጆች የሚያጽናና የሚያበረታ የሚያድን ብንጸልየው እጅጉን ከምንም በላይ እግዚአብሔርን የምናይበት እግዚአብሔር ማዳኑን በትክክል የምናረጋግጥበት አምላካዊ ቃል ነው። ምናልባት በዓለም ላይ ስንኖር ብዙ ፈተና፣ ብዙ ጣውረድ ይኖራል። እንደሚታወቀው ከሐዘን ከትካዜ ከጭንቀታችን ሁሉ የምናርፈው ወደ ማም ስንጮህ ነው። አዎ ወደ አምላካችን ወደ እግዚአብሔር ስንጮህ አምላካችን እግዚአብሔርን ስናምነው ነው እንዲህ ከሆነ ጸሎታችን ወደ እርሱ ይደርሳል። የእርሱ የማዳኑ ኃይል ደግሞ ወደ እኛ ይመጣል። አስቀድሞ ይህ ነቢይ ቅዱስ ዳዊት የአዳም አባታችንን መጣራት ባየበት የትልዒት መነጽር ላይ ችግረኛው ጦኸ ይላል። ዝንቱ ነዳይ ጸረሃ ወእግዚአብሔር ሰሞ ነው የሚለው ምን ማለት ነው ሲባል ይህ ችግረኛ ተጣራ ይላል። ማን ተጣራ? ችግረኛው ተጣራ። በዚህ በመዝሙረ ዳዊት መዝሙር 33 በቅንፍ 34 ከቁጥር ስድስት ላይ ነው ይህንን ቃል የምታገኙት ይህ ችግረኛ ጮኸ ወይም ተጣራ። ችግረኞች ጮኸው አልቅሰው እንዲሁ አይቀሩ። ትልቁ ግንዛቤ ሁላችን ልንረዳው የሚገባው የተቸገሩ ሁሉ ወደ እግዚአብሔር ከጮሁ፣ ወደ እግዚአብሔር ካለቀሱ ወደ እግዚአብሔር ካመለከቱ እግዚአብሔር በጊዜው እሱ በፈቀደ ጊዜ መከራውን ማስወገድ ይችላል። ይሄ የታመነ ነው። ይሄ የተረጋገጠ ነው። ድሃው ሲጮህ

እግዚአብሔር ያድነናል ማለት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ ሲጽፍ ጸልዩ በሃይማኖት በሃይማኖት ጸልዩ ይለናል። በምን ስሙ አያችሁ። በሃይማኖት ጸንተን ወደ እግዚአብሔር ልንቀርብ ይገባናል። ወደ እግዚአብሔር ልንጥሩ ይገባል። እሱ እንዲሰባል እሱ መዓቱን በምህረት እንዲቀይርልን የቀድሞ የሁላችን የሥጋ አባት አዳም ወደ እግዚአብሔር አመልክቷል። ገነትን ያክል ቦታ እግዚአብሔር አምላኩን ያክል ፈጣሪ በምክረ ሰይጣን በዲያብሎስ ክፋት ምክንያት

እንደ አባታችን እንዳዳም እንደ ነቢያት እንደ ሐዋርያት እንደ ካህናት ወደ እግዚአብሔር አብየት ዝምን ያስፈልጋል። በእግዚአብሔር የማይከወን በእግዚአብሔር የማይስተካከል ምንም ነገር የለም። ዝም ብሎታል። አዳምን እግዚአብሔር ዝም ብሎታል አላሉ። አሁን በያዝነው ዘመን የመገለጥ ዘመን ዘመን አሰር የሚባለው ላይ ወይዶ ዋሂድ ኢየሱስ ክርስቶስ ከሰማይ ከላይ ከአርያን የሳለው ያ የችግረኛው ጩኸት መሰለኝ በትክክልም ነው። ሳሎ ካባቱ አጠገብ ሳይለይ ቤተልሔም ዋሻ ውስጥ ከአስራ አምስቷ ቆንጆ ብህቱም ድንግልና ከድንግል ማርያም የተወለደው የችግረኛው ጩኸት ገልቶት ነው። ዲበናሪ ይገባል። የኛ ችግር ይገባል። አምላካችን የኛ ልቅሶ ይገባል። የእኛ ደረበሽ ይገባል። በእኛ ላይ የሚሆነው ሁሉ አምላካችን ለሱ ግልጽ ነው። ታዲያ ሳመው ሰማይ

ያውም በከልቶች ማደሪያ እግዚአብሔር የሁላችንንም ችግር በቸርነቱ ያስወግድልን። በእምነት ወደ እሱ ልንቀርብ ያስፈልገናል። በእምነት ወደ እሱ ልንጸልይ ያስፈልጋል። ያ ካልሆነ ግን የዲያብሎስን ፈተና ልንቋቋም አንችሉም። ኃይላችን የዓለም መድኃኒት መድኃኒ ዓለም ስለሆነ በዚህ ባንደኛ ዮሐንስ ምዕራፍ ሦስት ከቁጥር ዘጠኝ ላይ እንዲህ ይላል ሐዋርያው ኔባን መልኮት ዮሐንስ ሳውጎሎስ ዮሐንስ ፍቁረ እዚህ ከሐዋርያት መካከል አንዱ የሆነው በመሪስቱ ላይ የጌታን መገለጥ የአምላክን ሰው መሆን ምንም ሰዎች እኮ ደካመችናለን። ሰው በመሆናችን እንደክባለን፣ እንራባለን፣ እንታመማለን። ከዚያ ደግሞ እንሞታለን። ግን ሞተን አንቀርም። በትንሣኤ ዘጉባኤ ጊዜ አምላካችን ሲመጣ ምን እንላለን? እንነሳለን። ከተነሳን በኋላ ደግሞ እንደ ሥራችን እግዚአብሔር ይከፍላል። ያለ ራፍ ዛሬ እሱን ደጅ ጸንተን ከሆነ በሱ አምነን ከሆነ ያን ጊዜ ስንነሣ የምንለብሰው ልብስ ነጭ ነው ሲያምር። የምንቆመው ከጌታ በስተቀኝ ነው። ከቅዱሳን ጻድቃን ጋር አንድ ላይ እንዘምራለን። ሞቶ የሚቀር ስጋ አይደለም። እግዚአብሔር ያለበሰን ያጎናጸፈን መቃብር በሚከፈትበት ጊዜ የሚነሳ ስጋ። ሁላችን በቀኝ እንቆማለን። ያ እንዲሆን ግን ዛሬ እግዚአብሔርን ልናምነው ይገባል። ሲመቸን ሲደላለን፣ ልናምነው ይገባል። ሳይመችል ሳይደላንም አምላካችንን እናምን ይገባል። አዳኝነቱን፣ መሐሪነቱን፣ ይቅር ባይነቱን እኔ እሚያለ ዮሐንስ አሁን በነገርኋችሁ በመልእክቱ ወለእንተ ዝንቱ አሰራየ ወእግዚአብሔር ከለይ ሳር ግብሮ ለጋኔን ለዲያብሎስም ይላል። ምንም ለት ነው የዲያብሎስን ስራ የጋኔንን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ክብር ይግባው። የተገለጠው አምላክ የተገለጠው ጌታ የዲያብሎስን እግዚአብሔርና በእኛ ለሰው ልጆች መካከል የተገነባ የጸብ ግንብ ነበረ። እንደ ግድግዳ የቆመ ከባድ ነው። እግዚአብሔርን አቶ መኖር በጣም ከባድ ነው። በዲያብሎስ እግር ተጠቅጥቆ መኖር! በጣም ከባድ ነው። ኦርቶዶክሳውያን ክርስቲያኖች ከጨለማው ውስጥ ከብርሃን ተለይቶ መኖሩ በጣም ፈጠራ ነው። አምስት ሺህ አምስት መቶ ዘመናት አስቆጥረዋል። ጽድቅም የሰሩ የመደቡ ተጉዘዋል እንደ ቤተ ክርስቲያናችን አሰሙ ጽድቅ የሰሩ ያ ሥራቸው እንደ መጋረጃ ከልሏቸዋል። ግን ሁሉም ወደ ንግረ ኃይል ተጉዘዋል። ያ ዘመን የመከራ ዘመን ተብሏል። ያ ዘመን የጨለማ ዘመን ሰባሄሩ ተለያይተውበት የነበረው ዘመን አስከፊና አስቸጋሪ ዘመን ነበረ። እንድናምነው የወደድን ግን እሱ ነው እንድናከብረው

ይቀበላል። እስቲ ትዝ ይበለን ያ መከራ በመድኃኔዓለም ላይ የተከናወነው ያ ግርፋት፣ እስኪ ትዝ ይበለን። እስኪ እስቲ ሁላችን በአእምሯችን ውስጥ እናስበው እናመላልሰው። ኃጢአተኞች እኛ፣ በደለኞች እኛ ክፉ ያደረግን እኛ ትእዛዙን ያጠጠቅን እኛ፣ የእኛን መከራ አለ ነቢዩ ኢሳያስ ስለ እኛ ደከመ፣ ስለ እኛ ደቀቀ፣ ስለ እኛ ታመመ። ምን ዓይነት ፍቅር ነው? ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ።

የቀራንዮውን ነገር ስናነሳ አእምሯችን ሁሉ ይማታል፣ ልብ ይከፈላል ይላል። አይኖቻችን በእማ ይመላሉ። አያችሁ ኦርቶዶክሳውያን ክርስቲያኖች የዲያብሎስን ስራ ያፈርሰው ለእኛ ሲል ተገርፎ ነው። የዲያብሎስን ስራ ያፈረሰው መድኃኔ ዓለም ለእኛ ሲል በምስማር ተቸንክሮ ነው። እስኪ ስትጓዙ ያውን በጫማችሁ ላይ እንቅፋት ሲመታችሁ ያለውን ህመማሰውት ሁላችሁ